ዶናልድ ትረምፕ በአማካሪዎቻቸው የሐሳብ ልዩነት ሳቢያ የታሪፍ ጦርነቱን እንዳይሸነፉ አንዳንዶች እየሰጉ ነው። የዶናልድ ትረምፕ አማካሪዎች በታሪፍ ዙሪያ የተለያየ ሐሳብ እንዳላቸው አሁን የሚወጡ መረጃዎች እያመላከቱ ይገኛሉ። ቻይና በበኩሏ አሜሪካን የምታጠቃባቸውን ስልቶች መለየቷም እየተነገረ ነው። ለድርድሩ አሁንም የበላይነት ይዞ ወደ ጠረጴዛ ዙሪያ ለመሰባሰብ ሁለቱም አገራት የቻሉትን ሁሉ እያደረጉ ነው። የምታደምጡት የቅዳሜ ገበያ የዩቲዩብ ትንታኔያችንን ነው። ቅዳሜ ገበያ የዩቲዩብ ገጽን ሰብስክራይብ ያድርጉ። የኢኮኖሚ ትንታኔዎች በትኩሱ እንዲደርሶት የደወል ምልክቱን ይጫኑ። የኢኮኖሚ ተንታኞች አሁን እንደሚናገሩት የዶናልድ ትራምፕ የታሪፍ ጉዳይ የጠበቁትን ያህል አይመስልም። እናም አሜሪካ ወደ ኋላ የማለት አዝማሚያ እያሳየች ነው የሚለው በብዙዎች ዘንድ ይነሳል። በተለይም ደግሞ በመጀመሪያው ሩብ ዓመት በ2025 የፈረንጆች ማለት ነው የአሜሪካ ኢኮኖሚ 0.3 በመቶ መሸብሸብ ማሳየቱ አሜሪካውያንን አሳስቧል። የኢኮኖሚ ባለሙያዎችንም ልዩነት አስፍቷል እየተባለ ነው። ዶናልድ ትረምፕ አንድ መቶ ቀናኛቸውን በደፈኑ ማግስት በጣም በስኬት የተራመዱ መሆኑን ቢጠቅሱም በታሪፍ ጦርነቱ በተለይም ከቻይና ጋር ያለው ሰጥ አገባ አሁንም አነጋጋሪነቱ እንደቀጠለ ነው። በተለይም የቻይናና የአሜሪካ ሰጥ አገባ ወዴት ያመራል የሚለው የዓለም ማህበረሰብ በሙሉ በቅርበት የሚከታተለው ነው። የዶናልድ ትራምፕ የታሪፍ እርምጃ መሰማቱን ተከትሎ ከሰባ በላይ ሀገራት የንደራደር ጥሪ አቅርበው ድርድር ላይ ነን እያሉ ሲሆን በተለይ ከህንድ ጋር የሚደረገው ድርድር በጣም ውጤታማ እንደሚሆንና በቅርቡም ዝርዝሩ ይፋ እንደሚደረግ ከሚጠበቁት አንዱ ነው። ነገር ግን ከቻይና ጋር ያለውና ቀዳሚ የንግድ አጋር ከሆነችው ጋር ያለው ገና አሁንም ያልተፈታ ነው። የትራምፕን የታሪፍ ጉዳይ ስንመለከት ሁልጊዜም ልብ ማለት ያለብን አንድ ነገር አለ። ማጋ ፕላን የሚባለው ማጋ ማለት ሜክ አሜሪካ ግሬት አጌን የሚሉት ዶናልድ ትራምፕ አሜሪካን ዳግም ታላቅ ማድረግ የሚለው ርዕሰ ሐሳብ ነው። አሜሪካን ዳግም ታላቅ ማድረግ የሚለው አሁን ላይ በትግበራ ረገድ ሶስት ነጥቦችን እየተመለከተ ይገኛል። የመጀመሪያው የታሪፍ ቀውስ መፍጠር ነው። በዚህ የታሪፍ ቀውስ አሜሪካ የመደራደር አቅሟን ማሳየትና ሀገራት ላይ ታሪፍ በመጣል ወደ ድርድር ጠረጴዛ መሳብ ነው እስካሁን እንግዲህ ወደ ሰባ ሀገሮች እየተደራደሩኝ ነው ስላለች አሜሪካ በርካቶችን ስቦላታል ቻይናን ግን እስካሁን ወደ ጠረጴዛ በይፋ አላመጣትም ድርድሮች ውስጥ ለውስጥ እየተካሄዱ ነው የሚለው ስላለ ነው በይፋ ወደ ድርድር አልቀረቡም የምላችሁም ሁለተኛው የማጋ ማስተር ፕላን የሚባለው እቅድ ታሪፍ ምላሽ መስጠት ነው። የአሜሪካ ሸቀጦች ላይ ታሪፍ የጣሉ የተለያዩ ሀገራት አሉ ለዓመታት። ለዛ የሚሆን ምላሽ በመስጠት አሜሪካ የኢኮኖሚ እኩያነቷን ወይም ደግሞ በንግድ እንቅስቃሴ እኩል ነው ታሪፍ ልንጣጣል የሚገባው ወይም ደግሞ እኩል ነው በራችንን ልንከፍት የሚገባው የሚል መልእክት ማስተላለፍ አለባት አሜሪካ ጥቅም ማግኛ ብቻ አይደለችም የሚለው ሀሳብ በማጋ ማስተር ፕላን ውስጥ የተቀመጠ ነው። ይህም ልክ እንደ መጀመሪያው ሁሉ ታሪፍ መጣል ስትጀምር አሜሪካ ወደ ድርድር ሀገራትን ይስባል የሚለው ነው። ሶስተኛው የማራላጎ ስምምነት የሚባለው ነው። የዶናልድ ትራምፕ የመዝናኛ ማዕከል የሆነው ማራላጎ ላይ በርካታ ሀገራት ጋር ስምምነቶችን እያደረጉ እንደሆነ ይታወቃል። አንዳንዶች እንደሚጠቅሱት የዶናልድ ትራምፕ የታሪፍ ስሌት የተሰራው በማነው የሚለው አሁን ነገሮችን እየከፋፈለ የሚገኘው ትልቁ ጉዳይ ነው። የታሪፍ ስሌቱ የንግድ ሚዛን ጉድለትን በዋናነት ይመለከታል። ከዛም አሜሪካ ኢምፖርት የምታደርገውን ከነዛ ሀገራት ያሳያል። እናም ያ ስሌት ተገቢ የሂሳብ ቀመሮችን ያላካተተና እውነታዎችን ያላገናዘበ በመሆኑ ወደ አሜሪካ ስንጥር የማይልኩ ሀገራትን ጭምር ሁላ ታሪፍ ጥሎ መታየቱ በዛ ምክንያት ነው ብለው ይጠቅሳሉ። እንግዲህ የዶናልድ ትረምፕ ዋነኛ አማካሪዎች ወይም የማጋ ማስተር ፕላን የጀርባ አጥንቶች የሚባሉ በርካታ ኢኮኖሚ ሰዎች አሉ። ከነዛ ውስጥ በቅዳሜ ገበያ በዝርዝር ከዚህ በፊት የገንዘብ ሚኒስትሩን ስኮት ቤሴትና የኢኮኖሚ አማካሪዎች ካውንስል ሰብሳቢውን ስቲቭ ሚራንን አንስቼላቸዋለሁ። እነዚህ ሰዎች በአንድ በኩል የሚጠቀሱ የኢኮኖሚ ሰዎች ናቸው። በሁለተኛነት ደግሞ አሁን ዶናልድ ትራምፕ ምክራቸውን እየተገበሩላቸው ነው የሚባሉት የፒተር ናቫሮንና የሃዋርድ ሉትኪንን ነው። የነዚህ ሁለት ቡድኖች ልዩነት ነገሮችን እንዳያካረረውና የዶናልድ ትረምፕን አስተዳደር የኢኮኖሚ አቋም እንዳይጎዳው በርካቶች ስጋት ገብቷቸዋል። አሁን ላይ ተግባራዊ እየተደረገ ያለው የሜክ አሜሪካ ግሬታ ጌን ማጋ ማስተር ፕላን ስህተቶች በሚል በሦስት የተቀመጡ የተወሰኑ ነጥቦች አሉ። እነሱን እንመልከታቸው። የመጀመሪያው ጠንካራ እቅድ ቢወጣ እንኳን እቅዱን መተግበር ይቻላል የሚለው ነው። ምክንያቱም የኢኮኖሚ አማካሪዎቻቸውና የኢኮኖሚ ሰዎቻቸው ልዩነት ካለ ያንን እንዴት ይተገብሩታል የሚለው ጉዳይ የሚነሳ ነው። እውነት ቤሴትና ሚራን የታሪፍ ቀመሩን ሰርተውታል ሲባል በርካቶች አሁን እንደሚደመድሙት እነዚህ ሁለቱ ሰዎች ከጀርባ የሉም። እስኮት ቤሴት እጅግ የታወቁ የቦንድና የሞርጌጅ ፋይናንስ ምሁርና ቢሊዮነር የሆኑ ሲሆን አሁን ላይ የዶናልድ ትራምፕ የገንዘብ ሚኒስትር ናቸው። ስቲቨን ሚራን ደግሞ የሃርቫርድ ዩኒቨርሲቲ ኢኮኖሚስትና በማጋ እቅድ የተባለ ሰፊ ሀተታ ያለው ትንታኔ የጻፉ ሰው ናቸው። የዶናልድ ትራምፕ የኢኮኖሚ አማካሪ ናቸው። ፒተር ናቫሮ ደግሞ ሲነር ካውንስለር ሲሆኑ በዶናልድ ትራምፕ ዙሪያ በተለይም የንግድና ኢንዱስትሪ ምክር ኃላፊው እሳቸው ናቸው። ሃዋርድ ሉትኒክ ደግሞ የንግድ ሚኒስትሩ ናቸው። ስኮት ቤሴትና ሚራን በአንድ በኩል ፒተር ናቫሮና ሉትኒክ በሌላ በኩል የተሰለፉ ናቸው። አሁን ላይ የታሪፍ ስሌቱን የሰሩት ፒተር ናቫሮና ሃዋርድ ሉትኒክ ናቸው እየተባለ ነው። ስለዚህም የዶናልድ ትረምፕ ካቢኔ በኢኮኖሚ ዙሪያ ሁለት አቋም እንዳለው እየታየ ነው። ሁለቱ አቋም ደግሞ ዘርዘር ሲል ወደ አራት አቋም ይከፈላል። ቴነር ግሪን የተባለው አንድ ጋዜጠኛ ባስነበበው ሰፊ ሀተታ ከሆነ በነገራችን ላይ ጋዜጠኛ ሰላሳ የማጋ ማስተር ማይንድ የተባሉትን ወይም አሜሪካን ታላቅ ማድረግ በሚል በዶናልድ ትረምፕ ዙሪያ ይህንን የሚያቀነቅኑትን ሰዎች አነጋግሮ ሰፊ ሀተታ መጽሐፉን ተከትሎ ነው ቴነር ግሪን በአራት የከፈላቸው። የመጀመሪያዎቹ ኢንዱስትሪያሊስቶች የሚባሉት ቡድኖች ናቸው። በዶናልድ ትረምፕ ካቢኔ ውስጥ ወይም በዶናልድ ትረምፕ ዙሪያ ያሉት እነዚህ ኢንዱስትሪያሊስቶች አሜሪካ ዳግም ኢንዱስትሪን መገንባት አለባት የሚሉ ሲሆኑ የምክትል ፕሬዚዳንቱ ጄዲ ቫንስን ጨምሮ ያሉበት ቡድን ነው። በሁለተኛ ደረጃ ቴክኖ ናሽናሊስት የሚባሉ አሉ። እነዚህ ቴክኖ ናሽናሊስቶች ደግሞ ኢንዱስትሪ መገንባት ፈታኝ ነው፣ በተለይም ጉልበት ላይ የተመሰረተ ኢንዱስትሪ መገንባት ዳግም በአሜሪካ ፈታኝ ነው። አሜሪካ ትኩረት ማድረግ ያለባት ሀይቴክ ኢንዱስትሪዎችን ነው፣ ወይም ደግሞ በቴክኖሎጂ የረቀቁ ኢንዱስትሪዎችን ነው። ታሪፍና ኢንቨስትመንትን ቢደግፉም የአሜሪካ መንግስት ድጋፍ እንዲያደርግ ለዚህ ዘርፍ ትኩረት ይሰጣሉ። ሶስተኛ ግሩፕ ላይ የሚገኙት ደግሞ ሶስተኛ ቡድኖቹ ዳይናሚስት የሚባሉት ሲሆኑ የተለያዩ ስልቶችን የሚከተሉ ናቸው። በተለይም መንግስት ሚናውን ቀንሶ፣ ግብር ቀንሶ፣ ሃይቴክ ስራዎች ላይ መስራት ከኢንዱስትሪም በጣም የተወሰኑ ቴክኖሎጂዎች ላይ ትኩረት አድርጎ መስራት በሚለው የሚቀመጡ ናቸው። እዚህ ጋር የነ ስኮት ቤሴት እና ስቲቭ ሚራን ቡድንን ጨምሮ እነ ኤለን መስክ ያሉበት የዶጅ ሰዎች ወይም የአሜሪካን መንግስት የፋይናንስ ብክነት ለመከላከል ኤለን መስክ በስሩ ያቋቋማቸው ዲፓርትመንት ኦፍ ገቨርመንት ኤፊሽንሲ ሰዎች ትኩረት የሚያደርጉበት ነው ይባላል። አራተኛው ደግሞ የንግድ የጦርን ጦረኞች የሚባሉት ሲሆኑ ኢንዱስትሪን መገንባት በሚል ከነ ኢንዱስትሪያሊስቶቹ ጋር ከነ ጄዲ ቫንስ ጋር የሚስማሙ ነገር ግን የመንግስት ድጎማና የመንግስት ሚና ቀነስ ብሎ የሚሉት ናቸው። እነዚህ እነ ፒተር ናቫሮ ያሉበት ቡድን ነው። እናም በአራት የተከፈለው የአሜሪካ የዶናልድ ትራምፕ የኢኮኖሚ ማዕከለኛ ሰዎች ይህንን ለማስማማት ይሄዳሉ ወይ የሚል ነው። እንግዲህ ታሪፍ በጣም ተመራጭ የሚያደርገው ለማስተዳደር በጣም ዝቅተኛ ወጪ ነው የሚጠይቀው፣ ገቢው ግን ሰፊ ይሆናል ተብሎ ነው የሚታሰበው። በነገራችን ላይ ዶናልድ ትራምፕ በኢኮኖሚ ዙሪያ በጣም ወጥ አቋም ያላቸው የማይለዋወጥ አቋም ያላቸው አሜሪካን ዳግም መገንባት በሚል አቋማቸው የሚታወቁ ናቸው። እናም እንደ ስልት ይጠቀሙታል የሚባለው ደግሞ በካቢኔያቸውና በኢኮኖሚ አማካሪዎቻቸውና ቡድናቸው መካከል የሀሳብ ፍጭቶችን አስተናግደው የተሻለውን ሀሳብ የመምረጥ ስልት ይከተላሉ የሚል ነው። እናም አሁን እነ ዴቪድ ናቫሮ ያሉበትን ቡድን የበለጠ ፌቨር ያደረጉ ወይም የእነሱን ምክር ሀሳቦች የተገበሩ ይመስላል፣ በሚል ይነሳል። እናም የታሪፍ አጣጣላቸው አንዳንዶቹ ፍትሐዊ ያልሆኑና የአሜሪካን የመደራደር አቅም ያላገናዘቡ ናቸው በሚል ስጋት ውስጥ እየወደቁ ነው። እናም እነ ስቲቭ ቤሴት የመሳሰሉት የኢኮኖሚ ሰዎቻቸውን እንዳያስከፋና ሌላ አዳዲስ ነገሮች እንዳይመጣ ጥያቄ የሚያጭር ነው። በእርግጥ ደግሞ አሁን በቅርቡ ዶናልድ ትረምፕ ከታሪፍ ጋር በተያያዘ ለስለስ ያለ አቋም እያቀረቡ ነው። ለምሳሌ በቅርቡ ባደረጉት ንግግር ከቻይና ጋር ጡንቻችንን ወጥረን ወይም ጡንቻችንን አሳብጠን አይደለም፣ ተለሳልሰን ነው እኛ የምንደራደረው ለጋራ መግባባት ነው የሚል አቋም ማንጸባረቃቸው የሌላውንም የኢኮኖሚ ቡድናቸውን ሀሳብ ይዘዋል የሚለውን ነጥብ አስቆጥሮላቸዋል። አንደኛው አሁን ዶናልድ ትራምፕ የጣሉት ታሪፍ ትችት እየቀረበበት ያለው በዋናነት የታሪፉ ትኩረት አሜሪካ ላይ ዳግም ኢንዱስትሪን መገንባት የሚል ሀሳብ በዝቶበታል በሚል ነው። ይህ ደግሞ አንዳንዶችን የአሜሪካ ኢኮኖሚስቶችን አላስማማም። በርካታ ዓለም አቀፍ ኢኮኖሚስቶችን በዚህ አይስማሙም። ምክንያቱም አሜሪካ ውስጥ አሁን ቻይና የሚመረቱትን ምርቶች የሚያመርቱ ኢንዱስትሪዎችን መገንባት፣ ርካሽ የሰው ጉልበት ማግኘት ብዙ የማይታሰብ ነው። ስለዚህ የኢንዱስትሪው ትኩረት ሃይቴክ የሆኑ ወይም ደግሞ በጣም የዘመኑ ማንፋክቸሪንጎች ላይ ብቻ ትኩረት ማድረግ ይሻላል በሚል እየተነሳ ነው የሚገኘው። እና ዶናልድ ትራምፕ አሁን ወደ እነ ቤሴት ሀሳብ ወይም ደግሞ ይህንን ወደሚያቀነቅኑት ሀሳብ እየሄዱ ነው። በሌላ በኩል ዶናልድ ትራምፕ እስካሁን ትኩረት ያልሰጡት የአሜሪካን ዕዳ የሚያስተዳድረው የቦንድ ገበያን ጉዳይ ትኩረት ማድረግ አለባቸው በሚል ይጠቀሳል። አሁን ላይ ሁሉም ሀገራት ሁሉም የኢኮኖሚ ሰዎች ቻይና አሜሪካ በአስቸኳይ ንግግር መጀመር አለባቸው የሚለውን ሀሳብ ላይ እያደሉ ነው የሚገኙት። ቻይና ለአሜሪካ በየዓመቱ 439 ቢሊዮን ዶላር የሚያወጣ ሸቀጥ ትሸጣለች። ከሜክሲኮ ቀጥሎ ሁለተኛዋ ዋና የአሜሪካ ሸቀጥ አቅራቢ ናት። ቻይና 784 ቢሊዮን ዶላር ቦንድ ከአሜሪካም ገዝታለች። ይህ ደግሞ ከጃፓን 1.1 ትሪሊዮን ነው ጃፓን የገዛችው። በነገራችን ላይ ከዛ ቀጥሎ ሁለተኛዋ የአሜሪካ ግዙፍ አበዳሪ ሀገር ያደርጋታል። እናም ቻይና 17.8 ትሪሊዮን ዶላር በማስመዝገብ የዓለም ሁለተኛም ግዙፍ ኢኮኖሚ ናት። አሜሪካ 27 ትሪሊዮን ነው፣ የአስር ትሪሊዮን ነው ልዩነታቸው። እናም ቻይና በቀላሉ የምትገለል የአሜሪካ አጋር አደለችም። ስለዚህ ድርድሩ በጣም ያስፈልጋል የሚለው ነው በእርግጥ ቻይና ምን ልትጠቀም ትችላለች አሜሪካን ለማጥቃት የሚሉ በርካታ መላምቶች እየተነሱ እኔም በስፋት እያነሳውላችሁ ነው ሶስት መላምቶችን ለዛሬ ላስቀምጥላችሁ ቻይና የቦንድ ሀብቷን ተጠቅማ ከአሜሪካ የገዛችውን ቦንድ ወይም ደግሞ ለአሜሪካ በብድር የሰጠችውን መጠን ተጠቅማ አሜሪካ ላይ ጫና ልትፈጥር ትችላለች የሚሉ አሉ በእርግጥ ይሄ ቦንድ በጣም ብዙ ነው ቻይና የአሜሪካ አጠቃላይ ኢኮኖሚን 784 ቢሊዮን ዶላር ስለሆነ ያበደረችው ከአጠቃላይ የአሜሪካ ኢኮኖሚ አራት በመቶ ነው። ወይም አራት በመቶ የአሜሪካን ጂዲፒ ቻይና በብድር የያዘችው ነው። እናም ቦንድ ልሽጥ ብላ ብትነሳ አሜሪካ ውስጥ የፋይናንስ ቀውስ ሊያመጣ ይችላል። ቻይና ግን እዚህ ድረስ ደፍራ ታደርጋለች ወይም ገፍታ ታደርጋለች የሚለው አነጋጋሪ ነው። ምክንያቱም ቻይና ወደዛ እርምጃ የመሄድ እድሏ በጣም አነስተኛ ነው። ይሄ ሌላ ዙር የኢኮኖሚ ምናልባትም ደግሞ ወደ ወታደራዊ ድረስ የሚሄድ ፍጥጫ ውስጥ ሊከታቸው ይችላል የሚል ነው። በሁለተኛው መልኩ ቻይና አሁንም በስፋት እየተገበረችው ያለችው ከአሜሪካ የምትገዛቸውን ምርቶች ወይም ኢምፖርት በመገደብ ጫና ማድረጓ ነው። ለምሳሌ አሜሪካ ከምትገዛቸው ማለትም፣ እንዲያውም በመላው ዓለም የሚገዛቸውን 50 በመቶ ረር እርዝ ማቴሪያሎችን ቻይና ናት የምትልከው መከላከያ ለነዳጅ ለቴክኖሎጂ የሚያስፈልጉ ማዕድኖችን እነ ጂሚኒየም አንቴኒየም ሊቲየም የተባሉ ማዕድኖችን እነዛ ላይ ገደብ እያደረገች ነው። በሁለተኛ ደረጃ ደግሞ ከአሜሪካ ላለመግዛት ሌሎች ሀገራትን በተለይ ግብርና ምርቶችን ወደነ ብራዚልና ወደ ሌሎች ሀገራት ፊቷን እያማተረች እንደሆነም ነው የሚነገረው። ስኮት ቤሴት እንደሚናገሩት አሜሪካ ርካሽ ምርቶችን ፍለጋ አይደለም ወደ ቻይና ፊቷን የምታማትረው፣ ፍትሐዊ ንግድ ሁኔታ ያስፈልገናል ቢሉም የአሜሪካ ኢኮኖሚ ግን እውነታው የሚያሳየው ርካሽ ምርቶች ፍለጋ ወደ ቻይና ማንፋክቸሪንጉን ውል ሰዷል እና አፕልን መጥቀስ ይቻላል። ስለዚህም የንግድ ጦርነቱ ላይ ቻይና በዋናነት እየተጫወተች ያለችው የኢምፖርት ኤክስፖርት ስልቱ ላይ ነው። በሶስተኛነት ቻይና ከፍተኛ ጥቃት አሜሪካ ላይ ልትሰነዝር ትችላለች የሚለው በዓለም አቀፍ ግንኙነት ነው። ድርድሩ ፖለቲካውን እንዳያበላሸውም እያሰጋ ነው የሚገኘው። በነገራችን ላይ የዓለም ንግድ ድርጅትን እንደተቀላቀለች ቻይና በዓለም ያላት ተቀባይነት በ2001 አካባቢ በጣም በከፍተኛ ደረጃ ጨምሯል። ምክንያቱም የዓለም የንግድ ድርጅትን ቻይና ስትቀላቀል አሜሪካ ድጋፍ ሰጥታ ስለነበረ በርካታ አገራት ለቻይና ወገንተኝነታቸውን አሳይተዋል። ከዛ በኋላ ቻይና አሁን አሜሪካ ታሪፍ ስትጥልም አለም አቀፍ አጋሮቿን ለማስፋት እየተጠቀመችበት ነው። በተለይ የአሜሪካ ታሪፍ ሁሉንም ሀገራት ማዳረሱ ቻይና በርካታ ተጎጂ ወይም ደግሞ ቁስሉን የሚጋሯት በርካታ ሀገሮች እንዳገኘችም እየተነገረላት ነው። አሁንም ግን ድርድሮች እየተደረጉ ነው የሚለው መረጃ ያዘነበለ ይመስላል። ቻይናና አሜሪካ ውስጥ ለውስጥ እየተደራደሩ መሆኑ ይነገራል በዶናልድ ትራምፕ የኢኮኖሚ ሰርክል ውስጥ ወይም ደግሞ በኢኮኖሚ ዙሪያ ዶናልድ ትራምፕን የሚያማክሩና ሚኒስቴር መስሪያ ቤቶቻቸውን እንደ ንግድና የገንዘብ ሚኒስቴር መስሪያ ቤቶቻቸውን የሚመሩት ሰዎች መካከልም ያለው ውዝግብ ምናልባት እየሰፋ ከሄደ የቻይና የድርድሩን አሸናፊነት ሊያሳይ ይችላል የሚል ነው። አሁንም ግን ሁለቱም ሀገራት የተሻለ አቅም ይዘው ወደ ድርድር ጠረጴዛ ለመምጣት ጫናቸውን እንደቀጠሉ ነው። የሀገር ቤትና ዓለም አቀፍ የኢኮኖሚና የቢዝነስ ትንታኔ ከቅዳሜ ገበያ ያገኛሉ። ቅዳሜ ገበያን በአሐዱ ሬዲዮ ያደምጹታል። በድረገጻችን በማኅበራዊ ገጾቻችን ያገኘናል። የቅዳሜ ገበያ ልዩ ትንታኔዎችን በዩትዩብ ቻናላችን በአማርኛና በእንግሊዝኛ ቅዳሜ ገበያ ብለው ሰብስክራይብ ያድርጉ። አዳዲስ ቪዲዮዎች በትኩሱ እንዲደርሶት የደውል ምልክቱን ይጫ ነው።